ከነሱ መካከል የሰው ልጅን የተለየ ፍጡር አደረገው አበለጠው የሰው ልጅ የበለጠ ነው አላህ የፈጠራቸው ፍጡሮች መክሉቃቶች በርካታ መክሉቃቶች አሉ አብዛኛዎች የሰው ልጅ ላይ ያሉ ተመሳሳይ አካላቶች ያላቸው ሲሆኑ ብዙዎች ደግሞ እንደ ሰው ልጅ ያልሆኑ ፍጡሮች አሉ ሆኖም ግን የሰው ልጅ ከሁሉም የበለጠና የተሻለ አደረገው በምን በአንድ ነገር ብቻ ያበለጠው አላህ ቀልብና አቅል የሚባል ስለሰጠው ቀልብ ስለሰጠው ስለሚያውቅ መለየት ስለሚችል ማገናዘብ ስለሚችል አላሁ አዘ ወጀል በዛህ አብልጦታል። ወፈላሁ ምማ ኸለቀ ተፍዲላ እኛን አላህ ከፈጠራቸው ፍጡሮች የሰው ልጆችን አብልጦናል። በአካላችን፣ በጉልበታችን፣ በጅስማችን ሳይሆን የበለጥንበት ነገር አንድ ነገር ነው። አንድ አካል ነው። እሱም ምንድነው? አላህ ቀልብና ዐቅል ስለሰጠ ነው። ለዚህ ነው እኛ የሰው ልጆችና ጅኖች የታዘዝና የተከለከል የሆነው ስለምናውቅ ነው። ማገናዘብ ስለምንችል መተውና መስራት ስለምንችል ጠቃሚና ጎጂውን መለየት ስለምችል የመቻል ብቃቱና አቅሙን አላሁ ዐዘ ወጀል ስለሰጠን ነው። አላህ ደግሞ የሰው ልጆችን የሚመለከተው እኛን የሚመለከተን ወይም ደግሞ የእኛ ሚዛናችን ቦታ የሚኖረን ውስጣችን ባለው መልካም ነገር ነው እንጂ በሚታየው አካላችን ከላይ ባለው ውጫዊ በሆነ ሁኔታችን አለ ባለባበሳችን በአካሄዳችን በመልካችን በውበታችን በቁመታችን በጎሳችን በተለያዩ ነገሮች አላሁ ዘ ወጀል እኛ እሱ ዘንዳ ምንም ቦታ አይኖረንም ቦታችን የሚኖረን የተሻልን አካል የምንሆነው ውስጣችን ባለው አላሁ ዘ ወጀል ባለው ፍራቻችንና ባለን ኑቀት ባለን ወደ አላሁ ዘ ወጀል ያለን ፍላጎት ብቻና ብቻ ለዝነ ነቢዩ ሰለላሁ አለይህ ወሰለም አላህ የእናንተን አካላችሁን ሁኔታችሁን አይመለከትም

ስለዚህ የሰው ልጅ ዋናው ትኩረት ሊሰጠው የሚገባውና ሊያስብበት ከሚገባው አካላቶች በዋነኝነት ቀልቡና አቅሉ ነው። የውስጡ ያለውን ነገር ሁኔታውን ነው መመዘንና ማየት፣ ማስተካከል ካለበት ማስተካከል የሚኖርበት የመጀመሪያው ሲሆን ነው። ከዛ ውጭ ያሉት አካሎቻችን አይኖቻችን፣ ጆሮቻችን፣ እጆቻችን፣ እግሮቻችን፣ አጠቃላይ ሰውነት ክፍሎቻችን ያኛው ከተስተካከለና ያኛው ትክክለኛ ከሆነ

ይሄ ቀልብ የሚባለውን ነገር ወይም አቅል የሚባለውን ነገር ብዙ ቦታ ላይ ያነሳል። የአንዳንዶች ሰዎች ቀልባቸው ይደርቃል። የአንዳንዶች ደግሞ ቀልባቸው ኸሽያ ና ያለውና የሚፈራ የሚጨነቅ፣ የሚንቀጠቀጥ ይሆናል። እንዲህ አይነት ሰዎች አሉ ይላል። እነዚያ ቀልባቸው የደረቁ ሰዎች ተቀጥተዋል። ቅጣት ነው። ምክንያቱም ቀልብ ደረቀ ማለት ቀሳ ማለት የደረቀ የሚባለው በሰማው ነገር ሁሉ ምንም የሚሰማው ስሜት ሳይኖረው ሲቀር አሁን ላይ ዳዕዋ በብዙ ጊዜ በብዙ ሁኔታዎች በብዙ አጋጣሚዎች ይሰማል። ሰው ይሰማል፣ በሞባይሉ በተለያዩ ሁኔታዎች፣ በመንገድ ላይ፣ በመስጊድ፣ ከመስጊድ ውጭ፣ በሱቅ በገባዎች ቁርአን ያዳመጣል። ሲፈልግ ይሰማል። ብዙ ነገሮችን ያያል። በዓለም ላይ ያሉ የሰው ልጅን ቀልብ ሊገስጸው የሚችሉ ነገሮችን በደቂቃዎች ያያል። የሙስሊሞችን መከራ ስቃይ ያያል። የተለያዩ በላዎችን ያያል። መከራዎችን ያያል፣ ይመለከታል። ነገር ግን ያን ያክል በዛ ጉዳይ ስሜቱ ሲቀየርና ሲፈራ ሲጨነቅ፣ ዱዓ ሲያረግ አይታይም። ስላላየ ስላልሰማ ሳይሆን ስላላወቀው ስላላነበበው ሳይሆን ውስጡ ላይ ያለው ቀልቡ ችግር ስላለው ስለደረቀ ነው። ተደረቀ መውዒዛም ሆነ ምክር የተሰማው ነገር ሁሉ ምንም ዋጋ አይኖረው። በኒ እስራኤሎች አላሁ ዘ ወጀል ምን ይላል? የእነሱን ቅሳ ይነግረናል። ሙሳ ዓለይሂ ሰላም ጊዜ ስለ ሙሳ ዓለይሂ ሰላቱ ወሰላም ሙሳ ደዕዋ ሲያረጓቸው ሲመክሯቸው የመሳሰሉ ነገሮች ሲነግሯቸው የተለያዩ ተአምሮች ሲያሳዩቸው፣ አልተመከሩም፣ አልተመለሱም፣ አልተገሰጹም፣ አልተጸጸቱም፣ ምንም ነገር አልመሰላቸውም። በል እንዳውም ሰውየው ሰው ሙቶ ገዳቢ ሳይታወቅ ሲቀር ሙሳን ዓለይሂ ሰላም ሄደው ጠይቀው። ይህ ትልቅ ነገር ነው፣ ትልቅ ተአምር ነው። ሙሳን ጠይቀው፣ ሙሳ ዓለይሂ ሰላም ሰውየው በተአምር እንዲናገር ከሞተ በኋላ ተነስቶ ገዳዩ እንዲናገር ካሳያቸው እንኳን በኋላ ሳይቀር ቀልባቸው ምንም ሊመለስ አልቻለ፣ ሊስተካከልም አልቻለም። አላህ ምን ይላል? ቀልቦቻቸው ደርቋል። ከዛም በኋላ ይላል ቀልቦቻቸው እንደ ድንጋይ ነው ይላል። ደግሞ ከድንጋይ የበለጠ ነው ይላል። አንዳንድ ከድንጋይ በላይ ይሆናል። ድንጋይ ላይ ውሃ ቢፈስ ከላይ ነው የሚሄድ የሚፈሰው እንጂ ወደ ውስጥ አይገባም። ድንጋይ እንኳን አንዳንድ ጊዜ የሚንከባለል አለ፣ ተሰንጥቆ ከመካከሉ ውሃ የሚፈስ አለ ቀልቦች ተደረቁ ግን የበለጠ ናቸው ይላል። አላሁ ዘ ወጀል ምን ያክል ሰዎች እንደሚቀጡ መገመት ቀላል ይሆናል። መውዒዛቸው ከተናገረ በኋላ አላ ምን ያለ ፊ ሊከ ለዚክራ ሊመን ካነ ለሁ ቀልብ ይላል። ቁርአን ላይ ብዙ ተአምራቶች እናያለን፣ እንሰማለን፣ ይነገረናል። ይሄ ግን ምክር የሚሆነው ቀልብ ላላቸው ሰዎች ነው። ማሰብ ማስተንተል የሚችሉ ለሆኑ ሰዎች መስተካከል የሚችሉ ማስታወል የማስተዋል ቀልብ ያላቸውና የሚያስታውል የሚያስታውል የሚገነዘብ ልብ ያላቸው ሰዎች ናቸው። ይሄ ቀልባችን ለምንድነው በዚህ ልክ የሚደርቀው ከተባለ ብዙ ምክንያቶች ይኖሩታል። ምክንያቶች አሉት። ሊያስተካክሉት የሚችሉ ምክንያቶች አሉ፣ መድኃኒቶች አሉ። እንደዚህ ደግሞ ምንም አይነት ምክር እንዳይሰማ እንዲርቅ የሚያደርጉ ምክንያቶች ብዙ ምክንያቶች አሉ በዚህ ባጭር ሰዓት መዘርዘር ባይቻልም እንኳን ብዙ ምክንያቶች አሉ። ዋነኛውና አንደኛው ወንጀል ላይ ሰውዩ መዘውተር፣ ወንጀል ማብዛት። ይሄ ቀልባችን ምንም አይነት ምክር እንዳይገስጸው፣ ምንም ስሜት እንዳይሰማው፣ በሁሉ ነገር ለተመሳሳይ አይነት ነገር እንዲሆን ያደርጋል። ከላ በል ራነ ዓላ ቁሉቢሂም ማ ካኑ የክሲቡን፣ ቀልባቸው ላይ ይሰሩት የነበረው ነገር ሸፍኖ ያዘው፣ ቀልባቸውን ዘጋባቸው። ይሰሩት የነበረው ራይኑ ስላለ ቀልቡ ስለዛገ ስለሻከረ ስለተሸፈነ ከዛ በኋላ የመጣው ነገር የመቀበል እድል የለውም። ስሜቶችን መከተል ሐዋን መከተል ማብዛት ፈለማ ዛጉ አዛገ ላሁ ቁሉበሁም ዝበለው ስሜቶቻቸውን ሲከተሉ እውነተኛው መንገድ ለመከተል ፍላጎት ሳይኖራቸው ሲቀር አላህ ቀልባቸውን እንዲዘነበል አደረገው፣ ቀጣቸው። ይሄ ቅጣት ነው። ሌሎች ነገሮች ብዙ ምክንያቶች አሉ። በፈጣ ላይ የተዘረዘሩ ከዛም ውጭ ብዙ ያልተዘረዘሩ ምክንያቶች አሉ። ለዚህ ለቀልባችን እንዲህ አይነት በሽታ እንዲኖረውና ከትክክለኛው መንገድ እንዲርቆ የሚያረጉ ነገሮች አሉ። ከነዛ መካከል በተለይ በተለይ መስጂድ ላይ ብዙ የማንቆይ ማንቆይ ከሆነ መስጂድ ላይ መቆየት የሚከብደን ከሆነ ከገባም በኋላ ለመውጣት በጣም ምንቸኩል ከሆነ ችግር አለው። ቀልባችን ላይ የሆነ ችግር እንዳለ መገመት ያስፈልጋል። ምክንያቱም ያለነው በዚህ ምድር ላይ አላህ ዘንዳ ተወዳጅ የተባለ ቦታ ላይ እንዳለን ማወቅ ያስፈልጋል። ነቢዩ ሰለላሁ አለይህ ወሰለም አሐቡል ቢቃዕ ኢላ ላሂ መሳጅድሃ፣ ከምድር ላይ ካሉ ቦታዎች ሁሉ አላህ ዘንድ ተወዳጅ መሲዶች ናቸው። ስለዚህ መሲድ መቆየት የማናበዛ ከሆነ ወይም ደግሞ ማንመጣ ከሆነ አንዳንድ ጊዜ ብቻ ከሆነ ችግር አለው። ቀልባችን ከአላህ እየራቀ እየደረቀ በሰማው ነገር ምንም አይነት የማይሰማ ሆኖ ለረዥም ጊዜ እንትን እያለ ይሄዳል። እንዲሁም ደግሞ በሞባይላችን ላይ የሚመጡ ሶራዎች፣ የተለያዩ ነገራቶች፣ ቀልዶች፣ የመሳሰሉ ነገሮች ከዛም ብሎ ሙሐረማቶች ሊሆኑ ይችላሉ። እነሱን ካየ እነሱን የምናይ ከሆነ ለረጅም ጊዜ በተለይ ካየ ቀልባችን ከአላህ እየራቀ እየደረቀና ምክሮች ሁሉ የሚሰሙ ነገሮች ሁሉ እሱ ላይ ምንም ለውጥ እንዳይኖራቸው የሚያደርግበት ሁኔታ ይፈጠራል። ለረጅም ጊዜ ጫወታ የምናይ ከሆነ የምንመርጥ ከሆነ ለረጅም ጊዜ ኳስ የምንመለከት ከሆነ ለረጅም ጊዜ ኳስ የምንጫወት ከሆነ አብዛኛውን ጊዜያችንን በዛ የምናሳልፍ ከሆነ እኛ አሁን ስለደበረን ወይም ደግሞ ስለከበደን፣ ጫን ስላለን ያንን ነገር ለማስለቀቅ በሚል እሳቤ ሊሆን ይችላል። የበለጠ ግን በሌላ መንገድ ውስጣችን ላይ ያለውን ዋነኛውን የእኛ አካል የተባለውን አላህን ለመገዛት ትክክለኛውንና በዋነኝነት አዛዥ ሰውነታችንን ተቆጣጣሪ የሆነውን እየጎዳንና ከአላህ እያራቅነው መሆንን መዘንጋት አያስፈልግም። ይህን በደንብ እናስብበት ይገባል። ሌላ ደግሞ ያልሆኑ ሰዎች ጋር መቆየት፣ መጥፎ ጓደኞችን መያዝ፣ ያላስፈላጊ ሰዎች ጋር ረጅም የሆነ ወይም ደግሞ በጣም ልዩ የሆነ ጓደኝነት ማድረግ በተለይ ፋሲቆች፣ ካፊሮች፣ ሴቶች ሆነ ወንዶች ቢሆኑ መጥፎ ጓደኛ ጋር ከሆን በአብዛኛው ጊዜ ሳናውቀው ሳናውቀው የእነሱን ባህሪ ወይም የነሱ የሚያደርጉትን ነገር የመውደድና እነሱን የመከተል ነገር ይፈጠራል። እነሱ ደግሞ እንደምናውቀው እማ ካፊር ነው ወይ እማ ፋሲቅ ነው ወይ እማ ካፊር ናት ወይ እማ ፋሲቅ ናት። በአብዛኛው ሰዓት በተለይ ወጣቶች ጓደኞቻቸው ዝግባ የማይባሉ ይሆናሉ። እነሱ አንዳንዴ መሲል ሲመጡ ምን ሲሉ ይታያል። ሴቶች ወጣቶች ናቸው። አለባበሳቸው ደህና ሆኖ ይታያል። ግን ጓደኞቻቸው ሲታዩ የተለዩ ሴቶች ነው እናያቸዋለን። በጣም ትሰትና ስተት ነው፣ ትክክል አደለም። የውመን ሚነል አያም ከእለታት አንድ ቀን እሷ የምታደርገውን እሷ የምትሰራውን እሷ የምታድበት ቦታ መሄዳችን የማይቀር ጉዳይ ነው። ይሄ ማለት ጠፋን ከሰር ማለት ነው። ላ ተሰል አን ልመርኢ ወሰል አን ከሊል ፈኢነ ልቀሪን ብልቀሪን የቅተዲ። ሰውየውን ሳይሆን መጠየቅ ያለብህ አብሮት የሚውለውን ጓደኛውን አብሮት የሚቆየውን ሰውዬ ነው ማየት የነበረብህ። ሳሊሆች ጋር ከሆነ በአብዛኛው ሳሌ ነው የሚሆነው ብሎ ተብሎ ይታሰባል። በአብዛኛው ሳሌሆች ካልሆኑ የሚውሉበት ቦታ አቀማማጮቹ ወደ አላህ የማይመለሱ አላህን የማይፈሩ ሰዎች ከሆነ አስቸጋሪና አስቸጋሪ ተግባር ውስጥ እንዳለን መዘንጋት አይኖርብንም። ይሄ ማለት አብሮ መስራት አብሮ መማር ምንም ችግር የለውም። ነገር ግን ጓደኛ ለማድረግ ወሳኝ፣ ጓደኛ ለማድረግ ግን ሳሌ የሆነችውን እውነትሽን መረጭ፣ ሳሌ የሆነውን ጓደኛህን መረጥ ወንድምህን ምረጥ። ለሚያስታውስ መስጂድ ሰላት ደርስ እንሂድ ሰላት ደርሳል የሚል ባትመጡ እንኳን እዝ እንስገድ የሚል ወአለ ነገሮች ስታዩ ከዚ ነገር መራቅ አለብን ይሄ ነገር የተከለከለ ነው ብሎ ሊያስታውስ የሚችል መሆን አለበት። ያ አስቸጋሪ ነው። ቀልባችን የራቀ ይመጣል። በተቃራኒ ብዙ የቀልብ መድኃኒት የሚሆኑና ቀልባችን ሊያስተካክሉ የሚችሉ ነገሮች በሰፊው ሁጥባ ላይ የተነሱ ነገሮች አሉ። ከሰዓት ማኳያ እነሱ መዘርዘር ስለማይቻል፣ በአጠቃላይ ግን ለቀልባችን መድኃኒት ተብሎ ከጠቀሱ መካከል። ቁርአንን በተደቡርና በማስተንተን መቅራት፣ መማር የቁርአን ትርጉሞችን የአላሁ ዐዘወጀል ከላም ትርጉሙና ሀሳቡን በደንብ እየተረዱ መቅራት፣ ዚክሮችን ማብዛት። እነዚህ አይነት ነገሮች ቀልብን ከሚያሳምሩና ቀልብን ከሚያስተካክሉ መካከል የተጠቀሱ ናቸው። ሳሊሆች ጋር መቆየትና መስጅድ ማብዛት ሰላት ማበርከት ነዋፊሎችን በተለይ ማብዛት የተባሉት ቀልብን የሚያሳምሩ ወይም ለቀልብ መድኃኒት ከተባሉ ነገሮች መካከል ናቸው። ለሊት መጨረሻ ላይ አኼረን ለሊት ተነስተን ደግሞ አላሁን ዐዘወጀል ብንለምንና አላሁን ዐዘወጀል ሁለት ረካዓ ሰግደን አራት ረካዓ ሰግደን ብንለምን የበለጠ ቀልባችን ይስተካከላል። እሱ ከተስተካከለ ደግሞ አጠቃላይ መላ ሰውነታችን ተስተካከለ። የአላህ ሰዎች ሆን ማለት መሆኑ ነቢዩ ሰለላሁ አለይሂ ወሰለም ተናግረዋል። ከሞላ ጎደል የኹጥባው መልእክት ይህን ይመስል ነበር። አላሁ አዘ ወጀል በሰማነው የምንሰራ የምንጠቀም ሰዎች እያድርገን።